ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን ብያለሁ። ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ ቤተሰብ ሆኑ ማለት ነው። ሲወዳችሁ የምር ዘጠኝ ሺህ አስገቡኝ እስኪ በቅንነት ማለት ነው። እና ቪዲዮን አይታችሁ አትለፉ፣ ሰብስክራይብ አድርጉኝ ለማለት ፈልጋለሁ በቅንነት ማለት ነው። ዛሬ እንግዲህ በሩታ በአብርሽ ቤት ዛሬ ቪዲዮ ተለቆ ነበረ። ሩታና አብርሽ ተገናኝቶ ነበረ ይሳቅም ነው ነበረ ይሳቅም ነበረ እንግዲህ እንዳያችሁት ሩታን ለማውራት ነገሮቹን ለመስተካከል ሞክሮ ነበረ። ሩታም እንግዲህ ልጁንም ይዛ መታ ነበረች። ይው ነገሮቹ ድጋሚ ጸብ ተፈጥሯል ማለት ነው። እና ይቅርታ ካጠፎ አይባልም፣ ካጠፎ አይባልም። በጣም ብዙ ነገር አጥፍተሃል የምር ብዙ ነገር ነው ያጠፋው፣ እውነቱን ለመናገር ማለት ነውና እሱን ጥፋትን አውቃ ሩታ በጣም ብዙ ነገሮችን አጥፍቻለሁ፣ በዛ ሰዓት ይህ ሁሉ ጥፋት ያንቺ ሳይሆን የራሴ ጥፋት ነው፣ በጣም ይቅርታ በጣም አጥፍቻለሁ ብላ በስነ ስርዓት እችል ይቅርታ ብትጠይቀው እኮ ሩታ እውነቱን ለመናገር ትመለሳለች። ይቅርታ ልብ ያላት ልጅ ናት፣ እውነቱን ለመናገር ማለት ነውና ቅርታ ትቀበላለች፣ መቼም ማለት ነው እና ጥላ አትሄዱ አስባቸዋል። ያው እሷም ብላለች፣ ነገሮቹ ካረፈዱ በኋላ ነው አሁን እንደዛ የምትለኝ ያለችው ነበርና፣ እና ነገሮቹ ይስተካክላሉ። ግን እዚህ ጋ አንቴ በንዴት ሆና እሷም በንዴት ሆና፣ እንዴት ነው ታዲያ እናንተ ነገሮች የምታስተካክሉ እዛ ጋር ሩታ ልጁን ይዛ መታ ነበረች። ሩታና ልጁ ግን ምንም ሌላ ነገር የላቸውም ሆነ ለመናገር፣ በቪዲዮ ብቻ ነው እነሱ የተገናኙ እንጂ ኢሳቅ ማል ውስጥ ሩታ ማል ውስጥ ኢሳቅ ገብቶ አይደለም። ኢሳቅ ደግሞ የራሱ ትዳር አለ የልጅ አባት ነው። ምናምን ይስባት ነበር። የሁሉም ሰው ሲቀባበል ነበር ኬትም ኬትም እያመጡ ማለት ነው። አየኛ ሰው በስማም ከባድ እኮ ነው እና ልጁ ባለ ትዳር ነው ይላሉ። ብቻ ብዙዎቹ እንደዛ ሲቀባበሉ ነበረ። ሲጀመር ሩታ ደግሞ ከልጁ ጋር ምንም ነገር የላትም ብዬ አምናለሁ። አንደኛ ነገር በእምነቱ አንድ አይደሉም። የው ልጁ ጋር የተገናኙት ለቪዲዮ እና ለስራ ብቻ ነው ብዬ ነው እንደተረዳው፣ እንደዛ ነው። እና ሩታ ከልጁ ጋር ምንም ነገር የላትም የው ሚልባት ካጎኑ ስለሆነ እንደዛ እንደዛ ነገር እንደዛ እንደዛ ነገር አስባ ከሆነ ተሰስታላሮች ማለት ነው። እና ይው ባርቺ ጠንክሬ ሁሌ ከጎንሽ ነኝ ማለት ይችላል ልጁ ማለት ነው። እና እንደዛ ስላለ አንተ ወደ ሌላ ነገር አትወሰደም። በሰነ ስርዓቱ ቁጭ ብላ ይቅር ተጠይቃት እንጂ ቤት አላደረችው ማታ እንደዚ ነው እንደዚህ ነው አይባልም። የምር የሩታን ስም ለምንድን ነው የምታጥፈው? ደጅም ብታድሩ እኮ አንድ ቤት አይደለም የምታድሩ አንድ ቤት እኮ ነው የምታድሩ። ለምንድን ነው የእሷን ስም የምታጥፈው ሚዲያ ላይ አምጥታ ማለት ነው። እሷ ስለ አንተ መቼ አወራችሁ? እሱ ደጅ ነው የሚያድሮ ብላ ተናግራለች አልተናገረችው። ይሄ አንደኛ ነገር፣ ሩተን እያሰደብከ ነው፣ እውነት ለመናገር ማለት ነው። እና አይባልም አይባልም። የፈለገችውን ነገር ብታጠፋው ምስጢሩን መደበቅ አለበት እንጂ ሚዲያ ላይ መውጣት አልነበረበትም ብዬ አምናለሁ፣ አብርሽ ማለት ነው። እንዴት እንደዚህ እንዳሰብክ ብቻ አለቀ። አንደኛ ነገር ይሄ ኮ ሩታ እያሰደብከ ነው። ሁለን ለመናገር ደጅን ያደረች ቤት አላደረች አይባልም። አንተም ኮ ደጅን ያደረች እሱም ደጅን ያደረ እኔ ለምንድን ነው ስሜን የምታጠፋው? ለምን እኔ መጥፎ ሰው አድርገኛለች ያለች ነበረ። ሆነት አይባልም። የፈለገ ነገር ማለት ነውና ሩታ እንኳን ጥፋት ብታጠፋ በስነ ስርዓት ቁጭ ብላ ነው መመከር ያለበት እንጂ እዚጋ ሁሉም ነገር በሚዲያ ስለሆነ እኔም እዚጋ መናገር አለብኝ አይባልም። እኛ እኮ የምናውቀው እናንተ ሰርታችሁ የምትለቁ ቪዲዮ ብቻ ነው የምናውቀው። ስለዚህ ምስጢራችሁን ሁሉም ነገር መናገር የለብህም ብዬ ነው ማምነው። አንደኛ ነገር ሩታ የሩታን ክብር ጠብቃላት ነው ብዬ ነው ማምነው። እና ለመናገር በጣም የሚደብሮ ዛሬ የተናገርከው ንግግር ማለት ነው። እና ይቅርታ ከን አውቃ ሩታ ይቅርታ ብታይቅ ጥሩ ነው ብዬ አምናለሁ። አረሽ ማለት ነውና ያው ብዙ ጥፋት አጥፍተሃል እሱን ጥፋትን አውቃ ይቅርታ ጠይቃት። ሩታ ደግሞ ያንተ ይቅርታ በእርግጠኝነት ትቀበላለች፣ ይቅርታ ልብ ያላት ሴት ልጅ ናትና ይቅርታ ትቀበላለች ብዬ አስባለሁ። አሁን በንዴትም ስለሆነ ነው እንጂ ነገሮቹን ተረጋግታ ብታስተካክል ጥሩ ነው። አንተ እዚህ ጋር ተናዳ፣ እዚህ ጋር ሩታ ተናዳ፣ አንዱ ሰው ውሃ መሆን አለበት እንጂ በትዳራችሁ ውስጥ በኋላ ላይ በጣም ብዙ ችግሮች ይኖራሉ ብዬ አምናለሁ ከአሁኑ ያላችሁን ነገር ካልፈታችሁ ከባድ ነው እውነት ሩታ ዛሬ በጣም ተናዳን ያለችው ማለት ነው እና እንኳን ቆም ብላ በስነ ስርዓት መውራት አልፈለገችውም በጣም ስላናደርካ ቅጥን ስላደረግከ ነው ብዬ ነው የማምነው ለምን ይህች ልጅ ለሚን ባለቀሰችበት ቆመች ለምን ተነሳች ለሚን ሰራችሁም ብላ ካሰብ ክታሳስተሃል ብዬ ነው የማምነው ስለዚህ ሩታ ትሰራለች፣ ጎበዝና ትችላለች፣ ጀግና ናት። ራሷን እንዴት እንደጠበቀች ሁብ ሆናለች። አሁን ላይ ከአብርሽ ጋር ያለችና አሁን ላይ ብቻ ያለችው እስኪ፣ እንዴት አያችሁ ቤተሰብ? ከአብርሽ ጋር ያለችው ውበትና አሁን ያለችው ውበት እንዴት አያችሁ፣ ራሽ አይመጣጥኑ። ከአብርሽ ጋር ያለችው ጊዜና አሁኑ ልዩነት አለ ማለት ነው እና ዛሬ ላይ ግን በጣም ነው ያማረባት። እውነት ለመናገር ሩታ ተመችቶታል። ስለዚህ ይቅርታ አውቃ ይቅርታ በስነ ስርዓት ጠይቃ፣ አንተ ይቅርታ ማትቀበል ከሆነ ቤተሰቦቻችሁን አስገብታችሁ ሚዲያ ላይ ሳታመጡ በውስጡ ነገሮችን ብትፈቱ ጥሩ ነው ብዬ አምናለሁ። እና ቡሌ ጭቅጭቅ፣ አሁን እኮ በሁሉም እምነት ሁሉም ጾም ነው። በስነ ስርዓቱ ብትጾሙ ጥሩ ነው ብዬ አምናለሁ። እውነቴን አምላችሁ ወደ ፈጣራችሁ እስከ ተመለሱ ብዬ ነው ማምኖ ነው ሩተን በእርግጠኝነት ነገሮቹን ተስተካክላለች። አሁን አንቴ ሩታ ከኔ ጋር መሆን አልፈለገችውም። እኔም በቃ የራሴን ህይወት ጀምራለ የራሴ መንገድ እዳለ ከዛሬ ጀምሬ እንደዚህ አይነት አይጀ ቪዲዮ አልመጣም። እኔም የራሴን ህይወት እኖራለሁ። እሷም አልፈለገችውም። እሷም የራሷ ህይወት ለመኖር ትፈልጋለች። ስለዚህ ምናምን አይባልም። እሺ ቤት አላደርሽም። እሺ ከኔ ጋር መሆን ትፈልጋለሽ ምናምን ብሎ የሰው ይጠይቃል። እንዴ እሺ እንዴት ነው ታዲያ ከኔ ጋር ነው የምትቀመጪ? ኦኬ፣ አንቴ ውጣልኝ አለችው። ልክ ናት። አንቴ መውጣት ከእሷ ጋር መኖር ካልፈለግ አንቴም መውጣት ትችላለህ ብላለች፣ ሩታ ማለት ነው። ስለዚህ ልክ ልኩን ነገረች። ነገሮቹን ቁጭ ብላ ነው እንጂ ማስተካከል ያለበት እንጂ አሁን ቁጭ ብላ እንደዚህ ነው እንደዚህ ነው አይባልም። ሁነን ለመናገር ማለት ነው። አብርሽ ግን ብዙ ጥፋት አጥፍታል። ሁነን ለመናገር ጥፋትና ውቃ ይቅርታ ጠይቃት፣ በስነ ስርዓቱ ማለት ነው። ስለዚህ ነገሮቹን ፊቱ ለማለት ፈልጋለሁ። እውነት እዚ ጋ ሩታ ባትወቅስ ጥሩ ነው። አንተ ያደረግክ ነገር ነው ሩታውን መልሳ እያደረገችው ያለችው እንጂ ምንም ጥፋት ነገር አላደረገችውም ከአንተ በለጠ። ሩታ ምንም አልሰራችሁም አሁን ሁለት ቪዲዮ ነው የሰረችው ከልጁ ጋ ማለት ምንም ነገር አላደረገችው ስለዚህ ምን ያናድዳል? አንተም እኮ ብዙ ነገር አደርገሃል እውነት። ስንት ቪዲዮ ሰርተሃል? ብዙ ብዙ ቪዲዮ ሰርተሃል እውነት ገንዳ ውስጥ ገፍታ ምናምን እያለች የነበረ ሰው በራሱ እሷ ምንም አልተናገረችም ሆነ ለመናገር ነገሮችን ቆም ብላ ብታስብ ጥሩ ነው ብዬ አምናለሁ ሁሉም ነገር በንዴት አትቀበላ ይቅርታን አውቃ ይቅርታ ጠይቃ ማለት ነው ይቅርታ ልብ ይኖርክ ብዬ አምናለሁ ስለዚህ ካጠፋ አይባሉም። ኮሜንት አታዩም እንዴ ብዙ ሰው በኮሜንት እየነገረክ ኮሜንቱን አትከታተሉም በስነ ስርዓቱ ሮታ ይቅርታ ጠይቃ ትመለሳለች በእርግጠኝነት ነው ምሎ። የዛሬ ቪዲዮ ይህን ይመስላል። ቤተሰብ ቪዲዮ ከተመቻቸው ላይክ አድርጉ ማለት ነው። ፈታ ዘና በሉ፣ የምር ፈታ ዘና በሉ። ግን የሮመዳን ስራ እንዴት ይዟችኋል ቤተሰብ? ሳልጠይቃችሁ አምሶሪ ብያችኋለሁ። አይዟቸው በርቶችን፣ አንድ ወር እንደምንም ቻሉ፣ ጠንክሩ። ፈጣሪ ይርደኑላችሁ ነው መልካም የጾም ዘመን ያድርግልን ነው ምላችሁ። በርቱ፣ ጠንክሩ ውድ የሀገሬ ልጆች። ውድድ ነው የማደርጋችሁ። ደግሞ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። የምር ዘጠኝ ሺ አስገቡኝ። ስወዳችሁ ስለምናችሁ በቅንነት የምር እንደዚህ ለምኜ አላቅም፣ ግን በቅንነት ሰብስክራይብ አድርጉኝ። አይዟችሁ፣ በርቱ፣ ራሳችሁን ጠብቁ ለማለት እፈልጋለሁ።